አቶ ለይኩንም ሁሉንም ሚስጥሩን ሁሉ ካወቀ በኋላ ራሱን ስቶ ሆስፒታል ገብቷል። ወይዘሮ ዝናሽን ባሌ እንዴት ነው? በሞትና በህይወት መካከል ነው፣ እባካችሁ ንገሩኝ፣ ባሌ ተርፋል ወይ? በማለት እንግዲህ ዶክተሮችን እየተማጸነች ነው የምትገኘው። ወይዘሮ ገነትም ሰራውላት፣ ከዚህ በኋላ ከዚያ ቤት ምንም አያስፈልግም፣ ልጄ እንኳንም በሰላም ወጣሽልኝ በማለት ኤዱን አቅፋ ትስማታለች። በሌላ በኩል አሁንም ድረስ እየተሸወደች የምትገኘው ኑሐሚን ኑሐሚን እንግዲህ ኤደን ወደ ቤት እንድትመጣ ፈቅዳላታለች። እንዲሁም ደግሞ ወይዘሮ ገነት ያለቻትን ሁሉ አምናለች ማለት ነው። ልጄን ስለታደግሽልኝ ያመሰግናለሁ። እንደገና ደግሞ እንደዚህ መቀየርሽን ስላልተረዳዎች ደግሞ በጣም ይቅርታ አድርጊልኝ በማለት እንግዲህ ይቅርታ ስጠይቃት ይሰማል። አቶ ተሰማ ግን በበኩሉ እስከ ዛሬ ያደረጉትን ነገር እንዴት እንረሳለን? እስከ ዛሬ እኮ ብዙ ነገር አድርገውን ይቅር አላልናቸውም። ታዲያ ለምንድን ነው አሁን? ምን ተፈጥሮ ነው ይቅር ልትያቸው ይቻልሸው? ለምንስ ነው ኤደን እዚህ ቤት የምትመጣው በማለት እንግዲህ በጥያቄ እየጠየቃት ነበረ። ሰላም፣ ጤና ይስጥልኝ ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸውልኝ? ኑሐሚን ክፍል ሰላሳ ስምንትን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉልኝ እና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳቸው፣ ኑሐሚን በድጋሚ እየተሸወደች ነው የምትገኘው። እስከ ዛሬ በማምናቸው ሰዎች ተሸውቻ ተቅጅ ያለው ተሰብሬያለሁ፣ ስለዚህ አሁንም ደግሞ እናንተን የማላምንበት ምንም አይነት ምክንያት የለኝም ብላለች። ማለትም እነሱን እንደ ሌላኞቹ ሰዎች የምታምናቸው ሰዎች አልነበሩም። ማለትም እንደ ኤርሚያስ ማለት ነው። ኤርሚያስን በጣም ተወደው እና ታከብረው ታምኖ የነበረ ሰው ስለከዳት እነሱ እንደዛ ስላደረጉ እናንተ ምንም ብታደርጉ አይደንቀኝም አይነት ነገሮችን ነው። ወይዘሮ ገነት እንግዲህ ገንዘቧን ሁሉ ከተቀበለች በኋላ መጀመሪያ ምን ብላለች? የኑሐሚን ልጅ እንድትገለይልኝ ይፈልጋለሁ። ይህ መድኃኒት ስጫት። ስለዚህ ይህ መድኃኒት ስትወስደው ልጁ ብቻ ነው የሚወርደው እሷ ጋር ምንም አይነት ችግር አያደርስም፣ ብላ ነግራት ነበር። ወይዘሮ ገነት ምንድነው ያለችው? ገንዘቧን ተቀብላ ተስማምታ ከመጣች በኋላ ለኑሐሚን ገንዘብ ልስጥሽና እንደዚህ አድርጊ አለችኝ፣ እኔ ግን ገንዘብ አልፈልግም ብዬ አልኳት ብላ ነበር የነገረቻት። ነገር ግን ገንዘቧን ተቀብላ ነው ሴትዮዋ የመጣችው ማለት ነው። እንግዲህ ወይዘሮ ዝናሽም ነገሩ እያስጨነቃት እየተርበተበጠች የምታደርገው የምጨብጠው ነገር አታለች። ዳግምን እዚህ ሁሉ ነገር ውስጥ እየገባሁት ባንተ ነው እያለች ተቁሰዋለች። ዳግምም እውነት ለእኔ ከሆነ ይህን ሁሉ ነገር ያደረግሽው ኑሐሚንን ይቅርታ ከጉልበቷ ስር ወድቀሽ ይቅርታ ትጠይቂያታለሽ ብሏታል ማለት ነው። እንግዲህ ኑሐሚን በጣም ሲመራት እና ሲብሳት ወደዛ ቤት መታ ሁሉንም ነገር ልጇን ልትገልባት እንደነበረ ወይዘሮ ዝናሽ እንደገና ደግሞ ከወይዘሮ ገነት እንደዚህ አይነት መልእክት እንደሰማሽ ለአቶ ለይኩን በነገረችው ሰዓት አቶ ለይኩንም በጣም ተበሳጭቶና ተናዶ እውነት እንደዚህ አድርገሻለሁ ብሎ በጥያቄ በሚያፈጥጣት ሰዓት በፍጹም አላደረግኩም የሚል ክህደት ነበረ የሰጠችው። እሷ እንደዛ ስትለው ምን ብላለች? ወይዘሮ ዝናሽ መውጫ መንገድ ገነትን ሂድና ጠይቃት ሁሉንም ነገር ከፈለክ ሄድና ጠይቃት፣ ከፈለክ በስልክ ጠይቃት። ስለዚህ ከሷ እውነታውን ትረዳለህ። ኑሐሚን ፈጥራ ነው የምታወራው ሲል ለምን ብላ ትፈጥራለች? ለምን ይሄን ነገር ፈጥራ ታወራለች ብሎ በሚጠይቃት ሰዓት ምን ነበር ያለችው? ይሄን ቤተሰብ እኮ ለመመጥበጥ ሆን ብላ የተነሳሽ መጀመሪያም ነገርህ ነበረ ብላ ስትነግረው እሱም ደግሞ አንቺ ነሽ እንጂ ህይወቷን እየበጠበጥሽ ያለ በማለት ይመልስላታል። ወይዘሮ ገነትም እንግዲህ ከልጇ ጋር ደውላ ገንዘብ ላስለካት ነው ከዚህ በኋላ ገዛ ቤት ትወጫለሽ፣ እኛ ደግሞ የምንፈልገውን ህይወት ፈርሰስ ብለን እንኖራለን፣ በማለት እንግዲህ ለኤደን ትደውላለች ማለት ነው። እውነት ለመናገር ቤቱ መስቅልቅል ነው የወጣው፣ እንዳልነበረ ነው የሆነው። እና እውነት ለመናገር ኤደን ማስመሰል ማስመሰል ትችላለች። እናትና ልጅ ማስመሰልን በጣም የተካኑ ናቸው። ወይዘሮ ዝናሽም ለወይዘሮ ገነት በመደወል እንግዲህ አቶ ባሌ ሊመጣ ነው ለይኩን ይመጣል ስለዚህ ሁሉንም ነገር ውሸት እንደሆነ ተነግሬልኛለሽ አንቺ ደግሞ የምትፈልጊውን ገንዘብ አስገባልሽ ያለው እንዴት አመኘሽ ትግጅኛለሽ እንዴት ይሄን ታደርጊያለሽ ብላ የምትጠይቃት ሰዓት ምንድን ነው ያለችው እንዴ ኑሐሚን እኮ የሙት ልጅ ናት። ስለዚህ ኑሐሚን እንድትጎዳ አልፈልግም ልጅ እኮ ናት በማለት ትመልሳለች። ወይዘሮ ዝናሽም ሁኔታ ሁሉ ስለገባት አረባክሽ ዝም በይ ባክሽ፣ አንቺም ምንም እውነታውን እናውቃለን ልታጠፊያት እንደምትፈልጊ በደንብ ነው የማውቀው የማላቀሽ ነው እንዴ የሚመስልሽ። ስለዚህ ገንዘብ ጨምርልሻለው ማታስቢውን፣ የማትጠብቂውን ገንዘብ እሰጥሻለሁ። ስለዚህ አሁን ለባለቤቴ በፍጹም ውሸት ነው ኑሐሚን እያዋሸሽ ነው ብለሽ እንድትነግርልኝ ፈልጋለሁ፣ ስትላት እሺ ታዲያ ግን ገንዘቡን ከልጄ ከኤደን ተቀበይና አካውንቴን ላኬሌ በማለት እንግዲህ ትስማማለች። ወይዘሮ ዝናሽም በጣም ፈርታና ደንግጣ እየተረበተበተች ስለነበረ እውነታው ሀቁ እንዲወጣባት ስለማትፈልግ ምንድን ነው ያደረገችው፣ ገንዘቧን ታስተላልፍላታለች ማለት ነው። ገንዘቧን ካስተላለፈችላት በኋላ ኤደንን ስልክ ደዊ ለእናትሽ በማለት እንግዲህ ኤደንን ታስፈራራታለች። ኤደንም እሺ ደው ለላታለሁ ብላ ስልኩን እስፒከር ላይ አድርጊ ትላታለች። እንግዲህ ወይዘሮ ገነት እዚህ ላይ ነው የምትጋለጠው። ምክንያቱም ኤደን ናት ብላ ብያወራች ሳለ በቃ ከዚህ ቤት አሁኑኑ ውጪ ገንዘቡ በአካውንቴ ተላልፏል ብላ ገና ሳትጨርስ እንግዲህ ወይዘሮ ዝናሽ እንድዛ ከሆነ ልጅሽን ሁለተኛ ታያትም እምልሽን ካላደረግሽ መጀመሪያ ብሩ ከተላከልሽ በኋላ አሁንም ክደትሽን ፈጸምሽ፣ ከዚህ በኋላ ልጅሽን አታያትም። በእኔ እጅ ሰርናት እርሾ ስትላት፣ እንግዲህ ወይዘሮ ገነትም ደንግጣ እየተርበተበተሽ እምትን ሁሉ አደርጋለሁ፣ ልጅን ግን ምንም አታድርጊብኝ በማለት እንግዲህ ዝናሽም ሽጉጥ ደቅና ኤደን ላይ እያስፈራራሻት፣ ኤደንም እንግዲህ ደንግጣ እየተርበተበተች ሽንቴን፣ አረ ሽንቴ ልለቀው ነው ከዚህ አረ እሱን ዞር አድርግልኝ በማለት እንግዲህ ስትንቀጠቀጥና እና ያለንን ለመናገር እንደዚህ አይነት ክፉ ሰዎች እንደዚህ አይነት ነገር አንዳንዴ ይከባቸዋል ማለት ነው። ነገር ግን ያው ክፉ ለክፉ ነው የተገናኙት ወይዘሮ ዝናሽም ኤደንም እንዲሁም ገነትም ተመሳሳይ ናቸው። አንድ ፋሚሊ ሁሉ ነው የሚመስሉት፣ እንዲሁ ላያቸው ማለት ነው። እናም ኤደንም ለእናቷ በመደወል እንግዲህ እናቴ ህዚል ታወጭኝ ይገባል እባክሽ እባክሽ እያለች ስትማጸናት፣ እሺ ብላ በሃሳቧ ተስማማለች። ከዚያም ኤደንም ከዛ ቤት እንደምንም ብላ ምልጣ ከወጣች በኋላ አቶ ለይኩንም ወደ ወይዘሮ ገነት በመሄድ እንግዲህ እውነታው ምን ነበረ ብሎ እውነታውን ሲጠይቃት እሷም አቶ ተሰማና ኑሐሚን ስለነበሩ እውነታውን በስልኬ እየው ብላ ታሳየዋለች። አቶ ተሰማ በበኩሉ ግን አረቴ ባክሽን ተይ ባክሽ ልኖርበት ያ ቤተሰብ እንዲበጠበጥ አልፈልግም አልፈልግ ምንም ቢሆን እኮ መልካምነታቸው ተቀብለውን በቸገረን ሰዓት ቤታቸው አስቀምጠውናል። ስለዚህ ተይኝ ስላል እሷ ግን ለሰማው ባለመቻሏ የአቶ ተሰማንና የኑሐሚንን ልብ ለመሳብ ስለሆነ ዋና ትኩረቷ አሳይተዋለች ማለት ነው። ባሳየችም ሰዓት ተሳል ለብሶ ሰዓት ጎርሶ አቶ ለይኩን ወደ ቤት ተመልሰዋል ማለት ነው። በጣም ነው የሚያሳዝነው። ኤደንም እንግዲህ ከዛ ቤት ወጥታ አሁንም አየ የት ነው መገባው የት ነው የሚሄደው? ኑሐሚንንስ እንዴት ነው ይቅርታ የሚጠይቃት? ማስመሰልስ እንዴት ነው ያለበት? በማለት እንግዲህ እንዴት እንደሚያስመስሉ እየተማከሩ ነበረ እናት እናትና ልጅ ማለት ነው። አቶ አቶ ለይኩንም ወደ ቤት ከመጣ በኋላ አንቺ እርኩስ እያደረግሽውን ሁሉ አየው ሰማው እንዴት እንዴት አረግኛለሽ በማለት እንግዲህ የጥፊ ይዞ ይደበድባታል። የጥፊ ሲደበድባት ልጅ ዳግም መጥቶ አረ አቶ ለይኩን አረ ተረጋጋ በማለት ለመገላገል ቢሞክረም እሱ ግን ሊሰማው አልቻለም። ማለት ነው። እና በጣም ች አቶ ለይኩን እንግዲህ እንዳልኳቸው የጥፍ የደበደባት እያለ ልጅ ዳግም መጥቶ በመገላገል እንግዲህ አረተው በማለት እንግዲህ ሲቆጣው ተወ ልቀቀኝ፣ ያለ በጣም ብስጭት ንዴት ውስጥ ስለነበረ እሷን ጥሎ እንግዲህ ሽጉጥ ሊያመጣ ወደ መኝታ ክፍል በመሄድ እሷም ወይዘሮ ዝናሽ አረባ ከተከተለው ሽጉጥ ሊያመጣኮን የሚሄደው በቃ ዛሬ አለቀልኝ፣ የት ነው መገባው በማለት እጅግሯ እየተንቀጠቀጠ፣ ዳግምም ተረጋጊ መጀመሪያ ማሰብ ነበረብሽ፣ ይሄ እንደሚሆን፣ ይሄ እንደሚመጣ መጀመሪያ ልታስቢ ይገባ ነበረ። አሁን ደግሞ ተነጋጊ እኔ እያለው ምንም አይደርስብሽም ብሏታል፣ ማለት ነው። እንሷ ግን ምን ብላው ነበረ? አንተ እንድትወጣል ይፈልጋለሁ፣ አንተ ከመጣ በኋላ ነው ህይወቴ የተመሰቃቀለው። ስለዚህ ውጣልኝ ቢገባህ። እኔ የነዋሚን ልጅ እንደዚህ ማድረግ የፈለጉት ለአንተ ብዬ ነው፣ አንተ ልጅን ስለነኩብኝ ነው ብለዋለች ማለት ነው። እሱም ለእኔ ካልሽልኝ የእናትነት ፍቅርን ለምን አሰጭኝም፣ መጀመሪያ ለእኔ ካልሽ ደግሞ ተጉልበቷ ተደፍተሽ ይቅርታ ትጠይቂያታለች በማለት እንግዲህ፣ ይቅርታ ነዋሚንን በጠየቀች ሰዓት ተጉልበቷ ላይ ተደፍታ በክብሬን ተዋረድኩኝ፣ በዚች ገረድ ላይ እኔ ተደፍቼ ክብሬን ያጣሁት ይህን ከማደርግ ኑሮ ሞቴን ይመርጥ ነበረ በማለት እንግዲህ ለልጇ ተናግራ ነበረ። እሱም ሽጉጡን ለማምጣት ወደ ምኝታ ክፍል በመሄድ እንግዲህ ሽጉጡን ካወጣ በኋላ ድንገት የልብ ድካሙ ደም ግፊቴ ከፍ ሊል ነው እያለ ነበረ ከፍ ብሎ እንግዲህ ራሱን ስቶ ወድቋል ማለት ነው። በሚያሳዝን ሁኔታ እውነት አቶ ለይኩን ምንም መሆን የለበትም ብዬ ተስፋ አደርጋለሁ። ቀጣይ ሊሆን የሚችለው አቶ ለይኩን በሰላም ገዛ ይወጣሉ። ምክንያቱም ደግና ርሩ ናቸው። ስለዚህ ምንም አይሆኑም ለማለት ነው። አትደንግጡ። ምንም የሚሆኑት ነገር የለም። ምክንያቱም ደግ ልብ፣ ቅን ልብ ነው ያላቸው። ወይዘሮ ዝናሽ ግን ይሄ የመጨረሻዋ ይመስላል። የመጨረሻዋም ነው መሆን ያለበት። እውነት ለመናገር አብራችሁኝ ስለነበራችሁ ለነበረን ቆይታ እጅግ አርጌ ነው የማመሰግነው። ተወዳጆች ላይክ